ጤና ይስጥልን ተመልካቾቻችን፣ የዕለቱ ዳሳሽ ወጋችን ጀምሯል። በዛሬው ዳሳሽ ወጋችን እንድናነሳው የወደድኩት ስለ ጠቅላይ ሚኒስተር መለስ ዜናዊ ነው። የቀድሞ ጠቅላይ ሚኒስትር መለስ ዜናዊ ብዙ የሚያነጋግር ጉዳይ ያላቸው ናቸው። ስለዚህ አንዳንድ ነገሮችን ስለ መለስ ዜናዊ እየተነጋገረን እንቆያለን። ታዲያ ለአቀራረብ እንዲመች አንቱ በማለት ፋንታ አንተ እያልን እናወራለን። ታዲያ ይህንን የምናደርገው ለአቀራረብ እንዲመቸን ብቻ እንደሆነ እንድትረዱልኝ አስቀድሜ በጣም በትህትና ጠይቃለሁኝ። ስለመለስ ዜናዊ ልነጋገር። እንግዲህ መለስ ዜናዊ በጣም በፖለቲከኝነቱ በጣም የሚታወቅ በኢትዮጵያ ፖለቲካ ውስጥ በአሉታም በአዎንታም ለብዙ የሚነሳ በጣም ብዙ ሰዎች የሚሰድቡት ደግሞ በጣም ብዙ ሰዎች የሚያወድሱት፣ በጣም ብዙ ሰዎች የሚወቅሱት፣ በጣም ብዙ ሰዎች የሚነቅፉት፣ ጀግና የሚሉት፣ ጠላት የሚሉት ብዙ ብዙ ለወደፊትም ብዙ እንዳነጋገረ የሚቆይ ሰው ነው መለስ ዜናዊ። መለስ ዜናዊ ከፖለቲከኝነቱ በተጨማሪ ደራሲ ነው። አዎ፣ ደራሲ መለስ ዜናዊ ከአንድም ሁለት የልብ ወለድ መጽሐፎች አሉ። እነኚህ መጽሐፎቹ ታዲያ በትግርኛ ቋንቋ የተጻፉ የልብ ወለድ መጽሐፎች ናቸው። የመጀመሪያው የመለስ ዜናዊ የልብ ወለድ መጽሐፍ ገነቲና ይሰኛል። እንግዲህ ገነቲና በሚል ርዕስ የተጻፈ መጽሐፍ ድንገት ካገኛችሁ ያ መጽሐፍ የመለስ ዜናዊ መጽሐፍ ነው ማለት ነው። ሌላኛው የመለስ ዜናዊ መጽሐፍ መንኳኳት ያልተለየው በር ይሰኛል። እንግዲህ ይህኛውም መጽሐፍ የመለስ ዜናዊ መጽሐፍ ነው። እንግዲህ እነዚህን ሁለት መጽሐፎች መለስ ዜናዊ የጻፈው ተስፋዬ የውሃ ላሸት በሚል የብዕር ስም ነው ማለት ነው። ስለዚህ ተስፋዬ የውሃ ላሸት በሚል የብዕር ስም የተጻፈ መጽሐፍ ካገኛችሁ፣ ያ መጽሐፍ የቀድሞ ጠቅላይ ሚኒስተር የመለስ ዜናዊ መጽሐፍ ነው። ስለዚህ ጠቅላይ ሚኒስተራችን በሌላ በኩልም የልብ ወለድ ደራሲ ጭምር ነው ወይም ነበር ማለት ነው። መለስ ዜናዊ በተጨማሪም ጋዜጠኛ ሆኖም ደግሞ ሰርቷል። አዎ፣ ጋዜጠኛ ጋዜጠኛ ስንል የአዲስ ራእይ መጽሔት ዋና አዘጋጅ በመሆን ደግሞ ሰርቷል መለስ ዜናዊ ጠቅላይ ሚኒስተር ጭምር ሆኖ ማለት ነው። ዛሬም ይጽፍ የነበረው ሳሪያ በብዕር ስም ነው። ይጽፍበት የነበረው የብዕር ስም ታደሰ ገብረ ወልድ ይሰኝ ነበረ። ስለዚህ በዚህ የብዕር ስም ደግሞ ጋዜጠኛ በመሆን ወይም የአዲስ ራእይ መጽሄት ዋና አዘጋጅ በመሆን ሰርቷል። እንግዲህ ሁላችሁም እንደምታውቁ ጠቅላይ ሚኒስተር መለስ ዜናዊ የመጀመሪያ ስማቸው ቤተሰብ ያወጣላቸው ስም ለገሰ ዜናዊ እንደሆነ ይታወቃል ከዛ በኋላ ደግሞ ፖለቲካው ሲገባ መለስ ዜናዊ ተባለ ተስፋዬ የኋላ እሸት በሚል ስም ደግሞ የደራሲ ሆኑ ልብወለድ መጽሐፎችን ጽፏል ታደሰ በሚል ስም ደግሞ መጽሔት ላይ ዋና አዘጋጅ ነበረ እዚህ ጋር እንዴት ምንድን ነው እሱ ስም የመለወጠ ውቃቢ የሚል ጥያቄ ታነሱ ይሆናል ለማንኛውም መለስ ዜናዊ በጣም ትጉ አንባቢ እንደሆነ መቼስ ሁሉም ሰው በጣም በጣም ደጋግሞ ያወራለት ጉዳይ ነው እዚህ ጉዳይ ላይ መናገር አስፈላጊ አይሆንም ዞሮ ዞሮ የቀድሞ ጠቅላይ ሚኒስትር መለስ ዜናዊ ከፖለቲከኝነቱ በተጨማሪ ደራሲም ነበር ለማለት ያህል ነው። ይቀጥል። ብርሃነ ጽጋብ እንግዲህ በጣም የሚታወቅ ሰው ነው። ብርሃነ ጽጋብ አቶ መለስ ዜናዊ ከሞተ በኋላ ለአምስት ዓመት ያህል የህወት ማዕከላዊ ኮሚቴ የነበረ እንደዚሁም የኢህአዴግ ምክር ቤት አባል ሆኖ የቆየ ሰው ነው። ብርሃነ ጽጋብ በነኚህ አምስት ዓመታት ጊዜ ውስጥ የታዘበውን ጉዳይ የኢህአዴግ የቁልቁለት ጉዞ በሚል መጽሐፍ ጽፏል። የኢህአዴግ የቁልቁለት ጉዞ የሚለው መጽሐፍ በመሰረታዊነት የስብሰባዎች ማስታወሻ፣ የስብሰባዎች የጠቅላላ ጉባኤዎች ስብስብ ብለን ልናነሳው እንችላለን። እዛ መጽሐፍ ላይ እንግዲህ የህወሀት አውራዎች እየተሰበሰቡ በተለያየ ወቅት ያደረጉትን ውይይት፣ ጭቅጭቅ ወዘ ተሰብስቦ እንግዲህ ያሳተሙበት መጽሐፍ ነው። እዛ መጽሐፍ ላይ አንድ በጣም በጣም ትኩረትን የሳበ ነገር ነበረ። መለስ ዜናዊ ከሞተ በኋላ ኢህአዴግ ህወሀት ፍጹም መሪ አልባ እንደሆኑ የሚያሳየው በጣም ነው በር ገረመኝ። እንደውም ምን ይላል ብርሃነ ኮርማ አልባ በረት ሆነናል በማለት ይገልጻል። በጣም በሚያስደነግጥ ሁኔታ መሪ የሌላቸው ከየት ወዴት መሄድ እንዳለባቸው የማያውቁ በጣም ሲሪየስ የሆነ የአመራር ክፍተት ገጥሟቸዋል። እንግዲህ እዚህ ላይ መሰረት አድርገን ጠቃሚ ጥያቄ መጠየቅ እንችላለን። መለስ ዜናዊ ሲሞት ኢህአዲግ መሪ ካጣ ኢህአዲግ መለስ ዜናዊን መተካት ካቃተው በተሰበሰቡበት ቁጥር ሁሉ ታላቁ መሪ መለስን መተካት ባለመቻላቸው የሚነጋገሩ የሚወያዩ፣ የሚጨቃጨቁ ከሆነ ይሄ ምን ማለት ነው? ሁለት ተቃራኒ ትርጉም ሊሰጠን ይችላል። ትርጉም አንድ፣ መለስ ዜናዊ በጣም የላቀ መሪ ስለሆነ በቀላሉ የማይተካ ሰው ነበረ። ስለዚህ ኢህአዴጎች መለስን መተካት አልቻለም። የሚል ትርጉም ሊሰጠን ይችላል። የአድናቆት ትርጉም ነው። ሌላኛው ግን ኤግዛክትሊ የዚህ ተቃራኒ ትርጉም ግን መለስ ዜናዊ በስልጣን በቆየባቸው ዓመታት ሁሉ ተተኪ መሪ ብቁ መሪ ማብቃ ሳይችል ስለሞተ ነው ሲሪየስ የሆነ የአመራር ክፍተት የገጠማቸው የሚል ደግሞ በጣም ተቃራኒውን አቋም ማንሳት እንችላለን። ይሄኛው ኤግዛክትሊ መለስ በጣም ራስ ወዳድና አምባገነን ነው ወደሚል መደምደሚያ የሚመራ ነው የሚሆነው ማለት ነው። ምክንያቱም ሆነ ብሎ በጣም ደካሞችን በመሰብሰብ ሊሞግሱት የማይችሉ ሊፎካከሩት ትከሻ ሊለካኩት የማይችሉ ሰዎችን በመሰብሰብ በጣም በደካማ መዋቀር ፓርቲውን ካቋቋመ በኋላ ልክ እሱ ሲሞት ፓርቲው ልክ ብርሃን ጽጋብ እንደተናገሩት ኮርማ አልባ በረት የሆነ ጋጠ ወጥነት የሰፈነበት በጣም ደካማ እንዲሆን አድርጓል፣ በማለት መለስ ዜናዊን ልንቃወምም መለስ ዜናዊን ለመውቀስም ልንገደድ እንችላለን። እንግዲህ እናንተ የተመቻችሁን አቋም ያዙ። መለስ ዜናዊ ሲሞት ያ አይነት ውድቀት የተፈጠረው መለስ የማይተካ በጣም የተለየ ሰው ስለሆነ ወይስ ለሳምባገነን ለሳም በመሆኑ የተነሳ ደካሞችን ስለሰበሰበ፣ ጥያቄው ለእናንተ ነው። ከዚህ ጋር ግን የተያዘ ነገር ማንሳት እንችላለን። እንግዲህ በረከት ስምዖንን ማንሳት እንችላለን። በረከት ስምዖን ሁለት መጽሐፎች አሉት። የመጀመሪያው መጽሐፍ የሁለት ምርጫዎች ወግ ይሰኛል። እንግዲህ የሁለት ምርጫዎች ወግ የተሰኘ መጽሐፍ እውነት ለመናገር የፕሮፓጋንዳ መጽሐፍ ነው ብለን መናገር እንችላለን። የሁለት ምርጫዎች ወግ የ97 ምርጫና የ2002 ምርጫ የሚገመግምበት መጽሐፍ ነው። እዚህ መጽሐፍ ውስጥ በጣም ግልጽ በሆነ ሁኔታ ለኢህአዴግ በማድላት አንዳንድ ጊዜም እውነትን በግድ ለማስገበር በመሞከር ጭምር የተጻፈ ነው የሚል አቋም አለኝ የሁለት ምርጫዎች ወግ ግን ሌላኛው እኔ በጣም ወዶ የበረከት ስምዖን መጽሐፍ አለ ትንሣኤ ዘኢትዮጵያ ይላል። ይሄ መጽሐፍ እኔ በጣም ከመወዳቸው የፖለቲካ ቀመስ መጽሐፎች መካከል አንዱ ነው። ካገኛቸው በጣም ብዙዎቻቸው እንድታነቡት አበረታታለሁ ትንሣኤ ዘኢትዮጵያን ትንሣኤ ዘኢትዮጵያ ላይ በረከት ስምዖን አንድ በጣም ጠቃሚ ነገር ይነግረናል። መለስ ዜናዊ ከሞተ በኋላ ኢህአዴግ በጣም በሚያስደነግጥ ሁኔታ በሙስና ውስጥ እንዲዘፈቅ ሆኗል። ሙስና ውስጥ ተዘፍቋል። በጣም ስርዓት አልበኝነት ተፈጥሯል። ማለት በቃ ትልቅ የሚባሉ የኢህአዲግ ባለስልጣናት በጣም አሁን የሚታወቁ ሰዎች በሙሉ ሙስና ውስጥ በመዘፈቅ ኃይለማርያም ደሳለኝ ማዘዝ እስከማይችሉበት ድረስ እንግዲህ ሁሉም አገሪቷን መቦጥቦጥ አገሪቷን መዝረፍ ውስጥ ነው የተሰማሩት። ሌብነት ስርቆት፣ በጣም ሰፊና የሕግ ድጋፍ ያለው እስኪመስል ድረስ ሆኗል። እንግዲህ እውነት ለመናገር የበረከት ስምዖንም እንደሚያነሳው ከመለስ ዜናዊ ሞት በፊትም ነበረ ሙስና ከመለስ ዜናዊ በፊትም መዋቅራዊ ስርቆት ነበረ። መለስ ዜናዊ ግን ከሞተ በኋላ በጣም ሰፊ ነው የሆኑ እዛ ውስጥ በጣም በረከት ስምኦን የሚያነሳቸው ምሳሌዎች አሉ። የተለያዩ ቦታዎች ላይ የተመዘበሩ ሀብቶች፣ የተሰረቁ ነገሮች፣ የዜጎችን ሀብት እንዴት ባለ መንገድ ሲሰረቅ እንደነበረ በማስረጃ በምሳሌ እያንዳንዱ ቦታ በመጥቀስ ምን ያህል ገንዘብም እንደተመዘበረ ጭምር ይጠቅሳል። መፍትሄ ሳይሰጣቸው የቀሩ ማለት ነው ይሄኛውን ምዝበራ የራሱ የበረከት ግምገማ ብቻ አይደለም። ጀዋር መሐመድ በአንድ ወቅት በሰጠው ቃለ መጠይቅ መለስ ዜናዊ በስልጣን ላይ እያለ ቢሆን ኖሮ ባይሞት ኖሮ ህዳሴ ግድብ ላይ እንደዚህ ያለ እሱ ከሞተ በኋላ የተፈጠረውን አይነት ምዝበራ አይፈጠርም ነበር፣ እንደዚህ አይነት ሙስና አይፈጠርም ነበር፣ በእርግጠኝነት መለስ ይሾታቸዋል በማለት ጀዋር ተናግሮ ነበረ። እንግዲህ ሶስት ግምገማዎች አሉ ማለት ነው። ጀዋር መሐመድ የመለስ ዜናዊ ተቃዋሚ በመሆኑ የምናውቀው ጀዋር መሐመድ መለስ በስልጣን ላይ ቢሆን ኖሮ እንደዚህ ያለ በጣም ያፈጠጠ ያገጠጠ ዝርፊያ አይፈጠርም ነበረ፣ ምናልባት ዘራፊዎችም ይሾታቸዋል ብሎ ተናግሯል። በረከት ስምዖን ትንሣኤ ዘኢትዮጵያ በሚለው መጽሐፉ ላይ መለስ ዜናዊ ከሞተ በኋላ በጣም ቅጥ ያጣ ሙስና ለመስፋፋቱ በማስረጃዎች ተጠቅሷል። ብርሃን ዝቃ ብርሃነ ጽጋብ የኢህአዴግ የቁልቁለት ጉዞ በሚለው መጽሐፉ ላይ መለስ ዜናዊ ከሞተ በኋላ በጣም ስርዓት አልበኝነት መለስ ዜናዊ ከሞተ በኋላ በጣም ሲሪየስ የሆነ የአቅም ማጣት እንደተፈጠረ አብራርቷል። እንግዲህ ሶስቱን ነገሮች እንገጣጥ። መለስ ዜናዊ ከሞተ በኋላ ኢህአዴግ መለስ ዜናዊ ከሞተ በኋላ ህወሃት በዚህ መጠን ደካማ የሆነው መለስ ዜናዊ በቀላሉ የማይተካ የላቀ መሪ ስለሆነ ነው ወይስ ለዜናዊ ሆን ብሎ ደካሞችን ብቻ የሚሰበሰብ ማንም ተገዳዳሪ እንዳይኖረው አድርጎ ፓርቲውን በደካሞች ያዋቀረ ስለሆነ ነው? እንግዲህ መልሱ ለእናንተ እንሰው። ቴድሮስ ተክላረጋይ ፍልስምና ስድስት የሚል መጽሐፍ አለው። ቴድሮስ ተክላረጋይ እንግዲህ ፍልስምና በሚል ርዕስ ከቅጽ አንድ ጀምሮ ተከታታይ የጻፋቸው መጽሐፎች አሉ። የተለያዩ ባለሙያዎችን ቃለ መጠይቅ በማድረግ የሚጽፈው መጽሐፍ ነው። በጣም ኢንተረስቲንግ መጽሐፎች ናቸው። እንድታነቡ አበረታታለሁኝ። ፍልስምና ስድስት ላይ ቴዎድሮስ ተክለአረጋይ ፖለቲከኞችን በማናገር የጻፈው መጽሐፍ ነው። የተለያዩ ፖለቲከኞችን በተለያየ ጉዳይ ያላቸውን እይታ እንዲያጋሩት ያደረገው መጽሐፍ ነው። ወደ ፍልስምና እንሄድ። ፍልስምና ስድስት በሚለው መጽሐፍ ላይ ለቴዎድሮስ ተክለአረጋይ ቃለመጠይቅ ከሰጡ ሰዎች መካከል አንዱ ሌንጮ ለታ ናቸው። እንግዲህ ንን ጮለታ እዛ መጽሐፍ ላይ ከተናገሩት ነገር ውስጥ አንዱ ስለመለስ ነው እና አብይ አህመድ ወደ ስልጣን ከመጡ በኋላ የለውጡ ቡድን ስልጣን ከያዘ በኋላ የመለስ ዜናዊን ሐሳብ እንዳትተዋቸው፣ የመለስ ዜናዊ ሐሳቦች ጠቃሚ ናቸው፣ በሚያስፈልግበት መንገድ ተጠቀሙበት፣ ሐሳቡን ችላ አትበሉ ብዬ ለናብይ አህመድ ነግሬያቸው ነበረ እና አብይ አህመድ ግን ሊሰሙኝ አልፈለጉም፣ በማለት ልንጮ ለታ ለቴድሮስ ተክለ አረጋይ ነግሮት ቴድሮስ ተክላረጋ ፍልስምና ስድስት ላይ ጽፏል። እንግዲህ ልንጮ የመለስ ዜናዊ ተቃዋሚ የነበረ ሰው ነው። የመለስ ዜናዊ ሀሳብ አገርም ያሻግር ጠቃሚ ሀሳብ መተግበር የሚችል ሀሳብ ነው ብሎ ያምናል ማለት ነው። እንደው በድግ ያደረገን በቃ መለስ ዜናዊን ስንቃወም ስለኖረን መለስ ዜናዊ ሀገሪቷን ከፋፈለ፣ መለስ እንዲና እንዲያደረገ እንዲህ እንዲህ እየተባለ ስለሚተች ብቻ ሀሳቦቹን አርቀን መጣል የለብንም። ሀሳቦቹን ወደ መሬት ማውረድ ከቻለን ሀሳቦችን መተግበር ከቻለን አንዳንድ ሀሳቦችን ማንስማማበትን በሚስማማን መንገድ ማቅናት ከቻለን ሀገርም ያሻግር በጣም ጠቃሚ ሀሳብ ያለው ሰው ነው ብሎ ያምናል ማለት ነው። ሌንጮ ለታ በነገራችን ላይ ሌንጮ ለታ ሌላ በጣም የገረመኝ ነገር አንስተዋል። እንግዲህ የሽግግሩ ወቅት ላይ ሌንጮው የኦነግ ሰው እንደሆኑ ይታወቃሉ። ኢሳያስ የሻቢያ ሰው ነው፣ መለስ የህዋት ሰው ነው። የሽግግሩ ቻርተር ሲዘጋጅ ኢሳያስ፣ መለስ ዜናዊ እና ሌንጮ ለታ አብሮ ነበሩ። ቴዎድሮስ ተከላረጋይ እዚህ ጋር ጥያቄ ያነሳል ኢሳያስ አፈወርቂ ምን አገብቶ ተሳተፈ? ምክንያቱም እሱ አገር ይዞ ሊገነጠል ያሰበ ሰው ነው። ምን አገበው ስለ ኢትዮጵያ ብሎ ጠየቀ። ሌንጮ የመለሱት መልስ እዚህ ጋር ገርሞኛል። በአጭሩ ኢሳያስ አፈወርቂ አለቃችን ነው በማለት ነበር የመለሰው። ይሄ ማለት በሌንጮ ንግግር መሰረት ኢሳያስ አፈወርቂ የመለስ ዜናዊም አለቃ ነበረ ወደሚል ድምዳሚ ይወስደናል። እናንተ እንድትረዱታላችሁ እርሱ ለእናንተ የባድመ ጦርነት ከተደረገ በኋላ በህወሓት ውስጥ መከፋፈል ተፈጥሮ ነበረ የተወሰነው የተወሰነው አይደለም በጣም ሰፊ የሆነ ቡድን ከመለስ ዜናዊ ተቃራኒ የሆን አቋም ይዘው ነበረ መለስ ዜናዊ ተንበርካኪ ተብሎ ተፈርጆ ነበረ በዛን ወቅት ላይ ስለዚህ በጣም በሰዓቱ የተፈጠረው መከፋፈል በጣም አስፈሪ ነበረ። ምናልባትም ጦርነት ሊመጣ ይችላል የሚል ስጋት ብዙ ሰው ዘንድ ነበረ። ህዋት ለሁለት ተሰንጥቆ ሀገሪቷ ውስጥ የእርስ በርስ ጦርነት ሊደረግ ይችላል የሚል በጣም በጣም አስፈሪ ፍርሃት ሰፍሮ ነበረ። ያ ወቅት እንግዲህ በጣም ሁላችሁም እንደምትረዱት ህንፍሽፍሹ ተብሎ የሚጠራበት ወቅት ነው። እንግዲህ በረከት ስምዖን ምን ያነሳል? በረከት ስምዖን ዛሬ ደጋግሜ ላነሳው ነው። እንግዲህ በረከት ስምዖን ምን ያነሳል በዛን ወቅት ላይ ሁለቱ ቡድኖች መካከል ላይ ያለው ውይይት ያለው ክርክር ያለው መገፋፋት ወደ ብዕር ክርክር ተለውጦ ነበረ። በዛን ወቅት መለስ ዜናዊ በየዕለቱ ከሃምሳ እስከ ሰባ ገጽ ጽሁፍ ያዘጋጅ ነበር ይላል። እንግዲህ በቀን ከሃምሳ እስከ ሰባ ገጽ ጽሁፍ ሲያዘጋጅ ጽሁፎቹ እውነት ለመናገር በቀን ሃምሳ ገጽ፣ በቀን ሰባ ገጽ ጽሁፍ መጻፍ አይደለም በቀን ሰባ ገጽ ጽሁፍ ማንበብ አንዳንድ ጊዜ ይደክማል የምር ኮሚቴ ሊሆን የተሰጠ አንባቢ መሆንን ይፈልጋልና በቀን ሰባ ገጽ ደግሞ ጽሁፍ ማዘጋጀት በጣም የምር የሆነ አቅም፣ በጣም የምር የሆነ ትዕግስት መሰጠት ይፈልጋል። ጽሁፎቹ ደግሞ ዝም ብሎ ጽሑፎች አይደሉም። ፖለቲካዊ ትንታኔዎች፣ ኢኮኖሚያዊ ትንታኔዎች፣ ማብራሪያዎች፣ አካዳሚ የሆኑ ክርክሮች ናቸው። እንዲህ አይነት ጽሁፍ በየቀኑ ሰባ ገጽ ለመጻፍ እውቀት፣ የመጻፍ አቅም፣ ትዕግስት ተነሳሽነት ቆራጥነት፣ ይፈልጋል እና መለስ ዜናዊ በሰዓቱ በእንዲህ ያለ ቆራጥነት ይጽፍ ነበር በማለት እንግዲህ በረከት ስምዖን አድናቆቱን ገልጾለታል። ይኸው በረከት በጣም የመለስ ዜናዊ አድናቂ እንደሆነ ይታወቃል። ሌላኛው ሀብታሙ አለባቸው ህንፍሽፍሹ የሚል መጽሐፍ አለ። እንግዲህ በሰዓቱ በመለስ ቡድንና በመለስ ተቃራኒ በሆነ ቡድን መካከል የተደረገውን ሽኩቻ አሸነፈው የወጣው መለስ ዜናዊ ነው። መለስ ዜና አሸንፎ እንዲወጣ አይረዳው በጣም ዝነኛው ጽሁፍ አብዮታዊ ዲሞክራሲ እና ቦናፓርቲስታዊ የዝቅጠት አደጋ ምልክቶች በሚሉ ጽሁፍ ነው። እንግዲህ መለስ ዜናዊ ያንን በጣም አስጨናቂ የስልጣኑን አደጋ የነበረውን ጊዜ አሸነፈ የወጣው እና ያንን ወቅት ምን ብሎ ይገልጻል? ሀብታሙ አለባቸው መለስ ዜናዊ ተፎካካሪዎች ላይ ስነ እውቀታዊ ጥቃት አደረሰባቸው በማለት ነው እንግዲህ የሚገልጸው። ስነ እውቀታዊ ጥቃት በማድረስ መለስ ዜናዊ ያንን አሸነፈ ይላል። በነገራችን ላይ ሀብታሙ አለባቸው በጣም በጣም ወዶ ጸሐፊ ነው። የስርኬ ዌል ፔፐር ጭምር ነው። በጣም ማደንቀው በጣም ወዶ ጸሐፊ ነው። በተለይ ታላቁ ተቃር ነው የሚለው መጽሐፍ በርዕሰ ጉዳዩ ላይ እኔ ካነበብኳቸው መጽሐፎች ሁሉ ልብ አድርጉ፣ እኔ ካነበብኳቸው ነው ያልኩት። እኔ ካነበብኳቸው መጽሐፎች ሁሉ የላቀው ቁጥር አንዱ መጽሐፍ ነው ብዬ አስባለሁኝ። ፖለቲካ የምትውሉ ሰዎች በጣም እንድታነቡት አበረታታለሁኝ። ታላቁ ተቃር ነው። ለማንኛውም ወደ ርዕሰ ጉዳያችን ስንመለስ መለስ ያን ያሸነፈው ስነ እውቀታዊ ጥቃት መፈጸም የእውቀት የበላይነቱን በመጠቀም ያሸነፈው ይላል። ሌላ የማ መጽሐፍ ላይ እንዳነበብኩት በትክክል የማላስታውሰው ግን መለስ ዜናዊና የመለስ ተቃዋሚ የሆኑ ቡድኖች መካከል የተደረገውን ፍትጊያና መፋለም መለስ ዜናዊ በታንክ የመለስ ዜና የተፎካካሪዎች ደግሞ በሽጉጥ እንዳደረጉት ፍልሚያ የሚገልጽ ጽሑፍ አንብቤ ነበረ። ይሄ ማለት ሊተራሊ ሽጉጥና ታንክ ተጠቅሞ ተዋጉ ማለት ሳይሆን ወረ በጽሑፍ፣ በክርክር፣ በንግግር የሚደረግ ነበረና መለስ ዜናዊ የሚዘጋጅበት መጠን መለስ ዜና የሚጽፍበት መጠን የሚያነብበት መጠን በታንክ እንደመፋለም ሲሆን፣ ተፎካካሪዎቹ ደግሞ በሽጉጥ እንደመታኮስ ያለ ነው በማለት እንግዲህ ገልጸው ነበረ። ዞሮ ዞሮ ስለ መለስ ዜናዊ ደግሞ ስናነሳ ይሄኛው ሊነሳለት የሚችል ሌላኛው የመለስ ዜናዊ ገጽ ሌላኛው የመለስ ዜናዊ መልክ ነው። ስለ መለስ ዜናዊ ከተነጋገረን ዘንዳ ሌላው ሊነገርለት ይገባል ብዬ የማስበው ጉዳይ ከግልገል ጊቤ ሁለት ጋር የሚያያዝ ነው። ግልገል ጊቤ አንድን የሰራው ሳሊኒ ነው። ግልገል ጊቤ አንድ 184 ሜጋዋት እንግዲህ ያመነጫል። ሳሊኒ ግልገል ጊቤ አንድን እየሰራ አንድ ነገር አስተዋለ። እዛው አካባቢ ላይ ግልገል ጊቤ ሁለትን መስራት እንችላለን፣ በጣም ስትራቴጂክ ጠቀሜታ ያለው 320 ሜጋዋት ማመንጨት ይችላል፣ በጀትም በጣም አዋጭ በሆነ መንገድ መስራት ይቻላል የሚል ፕሮፖዛል ይዞ ቀረበ፣ ለኢህአዴግ ቀረበ። ከዛ በኋላ ፕሮፖዛል መለስ ዜናዊ ጋር ደረሰ። ሐሳቡ በጣም አስፈላጊ ጠቃሚና የተወደደ ነበረ። መለስ ዜናዊ በጣም ሀሳቡን ወዶታል፣ እንዲተገበር ፈልጓል። ነገር ግን አንድ ችግር ተፈጠረ። በሰዓቱ በጀት አልነበረ። ስለዚህ ምን ይደረግ ተባለ። እንግዲህ ገንዘብ የለንም፣ ስራው ደግሞ በጣም አስፈላጊ ነው። አሁን ያለን እድል ተጠቅመን ሳሊኒን ስራው ብናሰራ ይሻላል ተባለ። ግን ያንን ለማግኘት ኢትዮጵያ ገንዘብ አልነበራትም። ይህን መለስ ዜናዊ ምን አደረገ? የሳሊኒን አመራሮች ወደ ቢሮ ጠራና አንድ የድርድር ሀሳብ አለኝ። በዚህ የድርድር ሀሳብ ከተስማማችሁ ግልገል ጊቤ ሁለትን እናንተ ትሰራላችሁ አለ። ደስ ይለናል፣ ምንድነው መደራደር ሀሳቡ ብሎ ጠየቁት። ይህን የመለስ ዜናዊ የምን አይነት ሀሳብ ነው ያቀረበው? እኛ ብር የለንም የምንሰራበት፣ ብድርም ማግኘት አልቻልንም። ስለዚህ እናንተ አውሮፓ ውስጥ ካሉ አበዳሪዎች መካከል ተደራድራችሁ አንድ አበዳሪ ለግልገል ጊቤ ሁለት መሆን የሚችል ገንዘብ እንዲለቅ አድርጉ። ያ በዳሪ ለገርገር ሁለት የሚሆን ገንዘብ ከለቀቀ እናንተ ሁለትም ትሰሩታላችሁ አላችሁ ሳሊኒ። ስለዚህ ጥቅሙ የጋራ ነው የሚሆነው ማለት ነው። ሳሊኒ በሰራው ፕሮጀክት መሰረት ግድቡን ሰርቶ ማግኘት ያለበትን ጥቅም ያገኛል። ኢትዮጵያ ደግሞ ብድርም ማግኘት ስላልቻለች በጀትም ስለሌላት፣ ሳሊኒ ደግሞ አፈላልጎ ለኢትዮጵያ በጀት በማምጣት ያንን የበጀት ጉድለትም ፕሮጀክቱም እንዲፈጸም ያደርጋል። ስለዚህ ይህንን ማድረግ ከቻላችሁ ፕሮጀክቱ በቀጥታ ያለ ጨረታ ለእናንተ ይሰጣችኋል፣ ተባለ። ተስማሙ። ከዛ በኋላ የሳሊኒ አመራሮች ወደ አውሮፓ በመመለስ ከተለያዩ አካላት ጋር በመደራደር አበዳሪ አገኙ። ግልገል ጊቤ ሁለት በዚህ መንገድ በተገኘ ብድር ነበር የተሰራው። ግልገል ጊቤ ሁለት 320 ሚጋዋት ያመነጫል። እንግዲህ ስለ ጠቅላይ ሚኒስትር መለስ ዜናዊ ካነሳን በጣም ብዙ ማንሳት የምንችላቸው ነጥቦች አሉ። በጣም በበጎም በጣም በመጥፎም ብዙ ብዙ ብዙ የሚባልለት ሰው ነው። መቼስ መለስ ዜናዊ ሲባል ስለ ሕገ መንግስት ይነሳል። መለስ ዜናዊ ሲባል አይ የለም እኮ እሱ ሀገራችን በብሄር ከፋፍሎናል ይባላል። መለስ ዜናዊ ደግሞ ሲባል ሌላም ይነሱ ለአይ ኤም ኤፍ አልተበረከክም ያለ ሰው ነው ተብሎ ይነሳል። ወዘተ ወዘተ ወዘተ። እንግዲህ ቀደም ሲል ከላይ የጠቀስኳቸው ነጥቦች በመገጣጠም መለስ ዜናዊ እናንተ እንዴት ተረዱታላችሁ? እኔ አንድ ጊዜ ፌስቡክ ላይ የተመለከትኩት ጽሁፍ ነበረ። መለስ ዜናዊ ምናልባት ባይወለድ፣ ከተወለደ ደግሞ ቶሎ ባይሞት ይሻል ነበር የሚል ጽሁፍ አንብቤ ነበር። እንግዲህ የዛ ጽሁፍ ጸሐፊ ያለው ግምገማ እሱም ነገሩ የጻፈውም ሰውዬ ከሌላ ሰው የተዋሰው ሀሳብ ይመስለኛልና የመለስ ዜናዊ የመጀመሪያ የስልጣን ዓመታት ለኢትዮጵያ የጥፋት ዓመታት ነበሩ። ከዛ በኋላ ስህተቶችን ማረም በጀመረበት ዕድሜ ደግሞ ተቀጨ። ስለዚህ እንዲሁ በስልጣን ቆይቶ ቢሆን ኖሩ ቶሎ ባይሞት ኖሮ ብዙ ነገሮችን አስተካክሎ ብዙ በጎ ነገሮችን ይፈጥር ነበረ ካልሆነ ደግሞ የመጀመሪያዎቹ ስልጣን ዓመታት ላይ ደግሞ ከፈጠሯቸው ችግሮች አንጻር ባይወለድ ይሻል ነበረ የሚል ይዘት ያለው ነገር አንድ ሰው ፌስቡክ ላይ ጽፎ ተመልክቼ ነበረ። ዞሮ ዞሮ እንዳልኳችሁን በጣም በብዙ መንገድ አወዛጋቢ ሰው ነው። እናንተም ስለ መለስ ዜና የሚሰማችሁ ምንድን ነው የሚለውን አስተያየት መስጫው ላይ አስፍሮለን የዕለቱ ዳሳሽ ወጋችን እዚህ ጋር ተገባዷል። ሳምንት በሌላ ዳሳሽ ወግ እንገናኛለን። ሰላም ሁኑ።